ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለምሽቱ የተዘጋጁ ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ሰላሀዲን ሰይር ነኝ። እስከ ዜናዎቻችን ፍጻሜ ድረስ ከእኛ ጋር ቆዩም። የደሴ ከተማንና አካባቢውን ሰላም ዘላቂነት ለማስቀጠል እንደሚሰሩ የደሴ ከተማ የሚኒሻ አባላት ተናገሩም። የከተማ አስተዳደሩ ሚኒሻ ጽህፈት ቤት የዘጠኝ ወራት የተግባር አፈጻጸሙ ገምግሟል። ተጨማሪውን ከመሐመድ በቀለ እንከታተል። የደሴ ከተማ አስተዳደር ሚሊሻ ጽህፈት ቤት የዘጠኝ ወራት እቅድ አፈጻጸሙን ገምግሟል። በግምገማው በመደበኛና በህግ ማስከበር ተግባራት ላይ በዘጠኝ ወሩ የተከናወኑ ተግባራት ላይ ውይይት ተደርጓል። የሰላም አስከባሪ አባል የሆኑት ሀምሳ አለቃ ወንዶሰን ጌታሁንና ሙስጠፋ ሰይድ ደሴና አካባቢዋ ሰላም እንዲሆን በትጋት እየሰሩ መሆኑንና ከዚህ አልፎም በአጎራባች አካባቢዎች የሰላም ማስከበር ግዳጃቸውን መወጣታቸውን ተናግረዋል። እንደ ደሴ ከተማ ሰላም አስከባሪ ኃይል በማንኛውም በኩል በመቶም በጓድም ተደራይተን ሰላን ለማ ለማስጠበቅ ሌትም ቀንም እየሰራን ያለ ነው። ከማህበረሰቡ የተወጣጡ ማታኛ ጋር ሁነው እንደ ሮንድ የሚዞሩ አሉ እና ማህበረሰቡንም ምን ችግር አለ እያል በማንኛውም በኩል አይደለም፣ ደሴ ከተማ ጎረቤት ችግር ባለበት ቦታ የሄድን እያስከበርን ያለ ነው። በሻለቃ ተደራጅተን ያለ ነው። ደሴን ሰላም ለማድረግ ሌት ተቀን ነው የምንሰራው። ደከመኝ ሰለቸኝ አንልም። ያለውን ነገር ሁሉ ከህዝባችን ጋር ሆነን እየሰራን ያለ ነው። የደሴ ከተማ አስተዳደር ሚሊሻ ጽህፈት ቤት ኃላፊ ሻለቃ አለባቸው አስፋው የደሴ ከተማ ሰላም አስከባሪና ሚሊሻ ከደሴ ከተማ ህዝብ ከደሴ ዙሪያና ከደቡብ ወሎ ህዝብ ጋር በጋራ በመሆንና ከአጋር የጸጥታ ኃይሎች ጋር በመቀናጀት ውጤት ማስመዝገባቸውን ጠቅሰዋል። የደሴ ከተማ ሰላም አስከባሪና ሚሊሻ ከደሴ ከተማ ህዝብ ጋር ከደሴ ዙሪያ ህዝብ ጋር ከደቡብ ወሎ ህዝብ ጋር በጋራ በመሆን ከአጋር የጸጥታ ኃይሎች፣ ከአድማ ብተና፣ ከመከላከያ ሰራዊት ጋር ከፖሊሶቻችን ጋር በመሆን ለደሴ ከተማ ብቻ ሳይሆን ደቡብ ወሎን በማገዝ በማርየ ስላሴ፣ በአምባሰል፣ በጉጉፍቱ አንጸባራቂ ድሎችን ያገኘንበት ሁኔታ ነው ያለው። ከህዝባችን ጋር እየተመካከል ጸረ ሰላም ኃይል ወደ ከተማችን ገብቶ እውከትና ብጥብጥ እንዳይፈጥር የራሳችንን ዝግጅት እያደረግን እንገኛለን። ከአሁን በፊትም የሰራ ነው። በጣም ጥሩ የሚባል ስራ ነው። ለቀጣይም እኛ ዝግጁ ሆነን ወታደራዊ ኤቲክሳችንን አዘጋጅተን ህዝባችንን ለመጠበቅ ሁልጊዜም ዝግጁ ነን፣ 24 ሰዓት። የደሴ ከተማ አስተዳደር ሰላምና ጸጥታ አምሪ ኃላፊ ኮማንደር ሰይድ አሊ በበኩላቸው በዘጠኝ ወራት የደሴ ከተማን ሰላም ማረጋገጥ መቻሉን ገልጸው በቀጣይም ይህንን ለማስጠበቅ እንደሚሰራ ጠቁመዋል። በዚህ በሶስት ወር አካባቢውን ሰላም ማረጋገጥና ተሽሎኩልኩ የሚገባ ሀይልን መያዝ ነው ዋነኛ ግባችን አድርገን። ሁለተኛ ማህበረሰቡ ላይ የኪስ የሚያወልቅ ሌቦች አሉ፣ በሌትም በቀን የሚንቀሳቀሱ ኃይሎች ስላሉ እነዛን በቁጥጥር ስር ማዋል አለብን የሚል ነው ግምገማችን። ዋነኛ የሶስት ወር ግባችን ይሄ ነው። ይሄን ካረግን ማለት ከተማ ላይ የተዘረገው የመሰረተ ልማት ስርቆት ከቆመም ከተማ ላይ ያለው መሰረተ ልማት በሚገባው መንገድ ይት ከሄደ ሌትም በ24 ሰዓት የሚሰራ ከሆነ ይሄ ማለት የከተማው ሰላም በበለጠ ተጠናክሮ ቀጥሏል። ከፖሊስና ሚሊሻ ጥምረት ባለፈ ከመከላከያ ሰራዊትና አጎራባች አካባቢዎች ጋር ያላቸውን ቅንጅት አጠናክረው እንደሚቀጥሉ ኃላፊው ገልጸዋል። ፖሊስ ያጠፋው ጥፋት የሚሊሻ ጥፋት ነው፣ ሚሊሻ ያጠፋው ጥፋት የፖሊስ ጥፋት ነው ነው ግምገማችን ስለዚህ አንድ አካል አንድ አምሳል የተሻለ ውጤት ማምጣት አለብን። በዲስፕሊን አካባቢያችን መረበሽ የለበትም። በራሳችን ችግር ውስጥ የገባ ካለ መውጣት አለበት የሚል አመለካከት ስለሆነ ለአንድ አይነት አላማ አንድ አይነት አመለካከት፣ አንድ አይነት ክህሎት፣ አንድ አይነት አስተሳሰብ ኑሯቸው እየሰሩ ነው ያለው። ስለዚህ ጥሩ ቅንጅታዊ ስራ ነው ያላቸው። መከላከያም ጋር ጥሩ የሆነ ቅንጅታዊ ስራ ነው እየሰራ ነው ያለው። ሲያልፍ ደግሞ ደቡብ ወሎ ጋር የተሻለ ቅንጅት ስራለን። ኮምቦልቻ ጋር እንደዛ አጎራባሽ የሚባሉ ዞኖች ጋር አጥረንክም፣ እነሱ ጋር በጣም በጥሩ ሁኔታ ቅንጅታ ስራችን የተሻለ አስተሳሰብ ስላለው በዛ መንገድ እየተሰራ ነው ያለው። ከዓለም አቀፍ የከፍተኛ ትምህርት ተቋማትና የምርምር ማዕከላት ጋር በቅንጅት በመስራት ወደ ተግባር ሳይንስ ዩኒቨርሲቲነት ለመሸጋገር በትኩረት እየሰራ መሆኑን ወሎ ዩኒቨርሲቲ አስታወቀም። ዩኒቨርሲቲው ከሌሎች የምርምር ተቋማት ጋር የሚኖረውን ግንኙነት ለማጠናከር እንደሚሰራም ተገልጿል። ደጀን አምባቸው ዝርዝር ዘገባ አለው። የከፍተኛ ትምህርት ተቋማት ዓለም አቀፋዊነትን ከማስፋትና ተወዳዳሪነትን ከማሳደግ አንጻር ተቋማቱ ጊዜውን የዋጀ የሀብት አጠቃቀም ስርዓት እንዲዘረጉ ይህንንም ተግባራዊ እንዲያደርጉ ትምህርት ሚኒስቴር ሲገልጽ ይስተዋላል። ዩኒቨርሲቲዎች የዓለም አቀፍ ግንኙነትና አጋርነትን የሚፈጥሩባቸው መርሆች ከሀገራችን ስትራቴጂክ ፖሊሲ ጋር ግንኙነት ካላቸው ሀገራት ዩኒቨርሲቲዎች ጋር መሰረት ያደረገ ነው። ወሎ ዩኒቨርሲቲም በዓለም አቀፍ ግንኙነቱ ኤምባሲዎችን፣ ዲያስፖራዎችንና በዩኒቨርሲቲው ለሁለተኛና ሶስተኛ ዲግሪ ወደ ውጭ የሚሄዱ መምህራንን ተጠቅሞ ዓለም አቀፍ ግንኙነትን ይመሰርታል። ሀገራትና የትምህርት ተቋማት የምርምር ማዕከላትና እንደዚሁም ኢንዱስትሪዎች የተለያዩ ሀገራት ላይ የሚገኙ ጋር በተለያየ መልኩ የዓለም አቀፍ ግንኙነቶችና አጋርነቶችን እንፈጥራለን። ለምሳሌ በዋናነት አሜሪካ ያሉ ዩኒቨርሲቲዎች ጋር ራሻ ውስጥ ያሉ ዩኒቨርሲቲዎችና የምርምር ተቋማት እንደዚሁም ኢንዱስትሪዎች አሉ። ለተማሪዎቻችንና አታችመንት ለመምህራኖቻችንና አታችመንት፣ እንደዚሁም ፕሮዳክታቸውንም ወደኛ አምጥተው ሎካል ፕሮዲስ ማድረግም የሚፈልጉ ኢንተረስት ያላቸው አሉ። ከዚህ አንጻር እንዳልኳቸው ከአውሮፓም፣ ከአሜሪካም፣ ከአውስትራሊያ የተወሰኑ ዩኒቨርሲቲዎች ጋር ግንኙነት አለን። እነዚህ ግንኙነቶች በተለያየ መልኩ ነው የምንፈጥራቸው። አዳዲስ አሰራሮችን በመዘርጋትና ከዓለም አቀፍ ተቋማት ጋር ግንኙነቱን በመፍጠር የተሻሉ ተግባራትን ማከናወኑ ይነሳል። በዓለም አቀፍ ግንኙነቱ ከአሪዞና ስቴት ዩኒቨርስቲ ጋር በቅርበት እየሰራ መሆኑ አንደኛው ማሳያ ተደርጎ ይወሰዳል። አሪዞና ስቴት ዩኒቨርሲቲ ጋር ከሁለት ዓመት በፊት ጀምሮ ዩኒቨርሲቲያችን ፓርትነርሽፕ ስታብሊሽ የማድረግ ሂደት ጀምሮ ባለፈ ነሐሴ አካባቢ ላይ ኦፊሻል የሆነ ሚሞራንደም ኦፍ አንደርስታንዲንግ ከዩኒቨርሲቲያችን ጋር ተፈራርመናል። በሶስት ዙር በሶስቱም ካምፓሶቻችን ያሉ አመራርም ከመምህራን ተጨምረን በተግባር ማስተማር ማለት ምን ማለት ነው ዩኒቨርሲቲ ኦፍ አፕላይድ ሳይንስ መምህራኖች ኮርሶቻቸውን እንዴት ተግባር ተኮር ማድረግ ይችላሉ የሚለውን እና ከካሪክለም ጋር የተያያዘ ሰፋ ያለ ስልጠና ሰጥተውልን ነው የሄዱት። አሪዞና ስቴት ፓርትነርሽፕ with አሪዞና ስቴት ዩኒቨርስቲ ከወሎ ዩኒቨርስቲ ጋር በፈጠርነው አጋርነት በልዩ ልዩ ፕሮግራሞች አብረን እየሰራን ነው፣ አሁን ለስልጠና የተገኘሁበትን ጨምሮ ማለት ነው። ይህ አጋርነት ወሎ ዩኒቨርስቲ በመማር ማስተማሩ ወደ ተግባራዊ ዩኒቨርስቲ የሚያደርገውን ሽግግር የሚያሳልጥ ነው። ስልጠናውም የአሪዞና ስቴት ዩኒቨርስቲ ልምዱን በማካፈል ትርጉም ያለው ነው። by the instructors here through the support of Arizona State and some of the best practices. ከአሪዞና ስቴት ዩኒቨርስቲ ከዚህ ቀደም በነበረው ግንኙነት በተለይም ደግሞ ሰላም ላይ ትኩረት ተደርጎ ስራዎች እንደተከናወኑ ይነሳል። ከዩኒቨርስቲው ጋር የተጀመረው የጋራ የአሰራር የልምድ ልውውጥና ሌሎች ተግባራት ወደፊትም ከስልጠና ባሻገር ተጠናክሮ የሚቀጥል ስለመሆኑ ተገልጿል። ከስልጠና ባለፈ በምርምር ፕሮጀክቶች ፈንድ በማድረግና ለማፈላለግ በሚደረጉ ጥረቶች በጤና፣ በምህንድስና፣ በዲዛይን፣ በሳይንስና በመሰረታዊ ትምህርት በትብብር እንሰራለን። በተለያዩ ፋክልቲዎች አጋርነታችንን አጠናክረንም እናስቀጥላለን። በማህበራዊ ሳይንስና በቴክኖሎጂም አብረን እንሰራለን የሚል ተስፋ አለኝ።

ሌሎችንም ኮሌጆች ለጆፕ ማርኬት ረለቫንት ሆነው እስከተገኙ ድረስ የኢንጌጅ አድርጎ የማሰራት ሂደቱ ምንም አብሮ የሚጨምር ነው። ስለዚህ ለሁሉም እኩል ፎከስ እንሰጣለን። ግን ደግሞ ፕራዮሪቲ የልህቀት ማዕከል ስንል ፕራዮሪታይዝ የምናደርጋቸው ደግሞ ይኖራሉ። ይሄ እንግዲህ መንግስትም በየሎኬሽኑ ፕራዮሪታይዝ ሲያደርግ የራሱ አላማና የራሱ ዳታን ቤዝ አድርጎ ስለሚሆን በዛ አንጻር እንጂ ሌሎቹን ኮሌጆችም እኩል ፎከስ ስትን ምንሄድበት አግባብ ነው የሚኖረው። ከፍተኛ ትምህርት ተቋማት መንግሥት ከሚበጅትላቸው በጀት ባለፈ በሚፈጥሯቸው ዓለም አቀፍ ግንኙነቶች አሰራሮቻቸውን አጠናክረው ለማስቀጠል ምቹ ሁኔታዎችን ይፈጥራሉ። የምግብ ዋስትናን ለማረጋገጥና በራስ አቅም በዝቅተኛ ደረጃ የሚገኙ ወገኖችን ለመርዳት እየሰራ መሆኑን በአማራ ክልል የኦሮሞ ብሔረሰብ አስተዳደር ገለጸ። በኬሚሴ ከተማ የበጋ መስኖ ስንዴን ጨምሮ ሌሎች ምርታማ የሆኑ ሰብሎችን በማምረት በዝቅተኛ የኑሮ ደረጃ ላይ የሚገኙ ወገኖችን ለመደገፍ እየተሰራ ነው። ኢማም ኢብራሂም በሀገር አቀፍ ደረጃ በተለያዩ የግብርና ዘርፎች ከተረጅነት ወደ ምርታማነት በሚል መሪ ሀሳብ ወደ ማምረት መገባቱ ይታወቃል። ይህንኑ ተከትሎ በከሚሴ ከተማ የከተማውን ተረጂዎች በራስ አቅም በማምረት ድጋፍ ለማድረግ እየተሰራ ይገኛል። የከሚሴ ከተማ ግብርና ጽህፈት ቤት ኃላፊ ሐሰን ሰይድ በከተማ አስተዳደሩ ተረጂዎችን በራስ አቅም አምርቶ ለመደገፍ 36 ሄክታር መሬት በበጋ ስንዴ መሸፈኑን ገልጸው የተሻለ ምርት ለመሰብሰብ በትኩረት እየተሰራ ነው ብለዋል። እንደ ግብርና መዋቅር ከዞን እስከ ወረዳ ያሉት አካላቶች ይህንን ተግባር በአግባቡ ተጀምሮ እስከ መጨረስ ድረስ ክትትልና ድጋፍ የተደረገ ያለበት ሁኔታዎች አሉ። አሁንም ሰብሉ በዛም ጥሩ ቁመና ላይ ያለበት ደረጃ ላይ ነው ያለው ሶ አሁን ላይ ያለውን ደረጃ በተሻለ መልኩ አስቀጥለን የተሻለ ምርት ተምርተን በራሳችን ያሉ ድሃዎች ወይም ደግሞ ተረጂዎች በራሳችን አቅም እንረዳለን ብለን እንደ ከተማ አስተዳደር ከቁጭት እቅድ አልፎ ወደ ተግባር የገባንበት ሁኔታዎች ለውጤት እያበቃን ስለሆነ ይህንን ደግሞ ከግብ ለማድረስ የተሻለ ክትትልና ድጋፍ እንደ አመራር ክትትልና ድጋፍ እያደረግን ነው ከቅርብ ርቀት ሆኖ እየተከታተለ ያለበት ሁኔታዎች ነው ያሉት የኦሮሞ ብሔረሰብ አስተዳደር አደጋ መከላከልና ምግብ ዋስትና ጽህፈት ቤት ኃላፊ ጀማል አሊ ብሔረሰብ አስተዳደሩ የራስን ተረጂ በራስ አቅም ለመደገፍ በወረዳዎች ከ3500 ኩንታል በላይ እህል መሰብሰቡንና 40 ሄክታር መሬት በበጋ ስንዴ በመሸፈን በራስ አቅም ለመደገፍ ጥረት እየተደረገ መሆኑን ጠቅሰዋል በዚህ ዓመት በተለያየ መልኩ ከባለ ሀብቶች ከተለያዩ ረጂ አካላት እና ከማህበረሰቡ ጭምር በጎ አድራጎትን ጭምር አንድ ላይ ሆኖ ማህበረሰቡ ጭምር የተሰበሰበ ኦልሞስት ከ3500 ኩንታል በላይ የተሰበሰበበት ሁኔታ ነው ያለው። ከዛ ውጭ አሁን ላይ በመስኖ ከሚሴ ከተማ ላይና አርጦማ ፉርሲ ላይ ልክ አሁን ከሚሴ ላይ እንደምናየው ስንዴ የለማበት ሁኔታ ነው ያለው። ስለዚህ ማምረት የተሻለ አማራጭ ነው። ከዚህ አንጻር ከማምረት አንጻር ኦልሞስት ከሚሴ ላይ ቅድም ሲቀመጥ እንደነበረው ሁሉም ውስጥ ይሄን ያህል ሄክታር የለማበት ሁኔታ ነው ያለው። ዋናው ትኩረት የሚደረግበት ተግባር ማምረት ነው የተሻለው። ከዚህ ኢኒሼቲቭ ዋናው መፈጸም ያለበት የማምረት ስራ ነው። ስናመርት ወጪ ይቀንሳል፣ የምንገዛበትን ወጪ ስለሚቀንስ ማምረት ላይ ፎከስ አድርገን ለመስራት ጥረት እያደረግን ያለ ነው። ተረጂዎችን በዘላቂነት ከተረጂነት ለማላቀቅ በሴፍቲኔት ፕሮግራም የመስኖ መሰረተ ልማቶችን በማሟላት በዘላቂነት ራሳቸውን እንዲችሉም ጥረት እየተደረገ መሆኑን አስረድተዋል። ሌላውና ዋናው አማራጭ ከፌዴራል ጀምሮ በክልል ደረጃም እንደ ዞንም ይዘን እየፈጸምን ያለ ነው የሴፍቲኔት ፕሮግራም ጋር ተያይዞ ያሉ ተግባራት ናቸው። ዋናው በተለይ በዚህ ዓመት ከዳይሬክት እርዳታ ከሂዩማኒተሪያን ድጋፍ ባለፈ ዘላቂ ተጠቃሚነትን ከማረጋገጥ አንጻር ካፒታል በጀት ላይ በተለይ መስኖ ላይ የመስኖ ኢንፍራስትራክቸር ማቅረብ ላይ በስፋት እየሰራን ያለነው። ስለዚህ በዛ የሚጠቀሙ የሴት ተጠቃሚዎች አሉን፣ ሌሎች የማህበረሰብ ክፍሎች አሉን እና በዚያ ልክ ተጠቃሚ ሆነው ያለባቸውን ችግር እንዲቀርፉ እየተደረገ ያለበት ሁኔታ እንዳለ ለማስቀመጥ ፈልጋለሁ። ከዚ ውጪ በልዩ ሁኔታ እየተፈጸመ ያለው የቤተሰብ ሀብት ፈጠራ ኤልች የሚባል ተግባር አለ። ከዛ አንጻርም ኦልሞስት እንደኛ ዞን ከ164 ሚሊዮን ብር በላይ ተመድቦ አሁን ኦልሞስት ተጠቃሚ ተለይቶ ሰልጥኖ ቢዝነስ ፕላን የማዘጋጅ ስራዎች እየተሰሩ ያለበት ሁኔታ ነው ያለው። የተከበራችሁ ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎች የተከታተላችኋቸውን ይመስሉ ነበር። ከዜናዎቹ ጋር ሰላሀዲን ሳይድ ቆይታ ያደረግኩኝ በያላችሁበት መልካም ጊዜ